ስለዚህ እንግዲህ ቀጥሎ ዶክተር ሰይፈስላሴ አያሌው ከእናት ፓርቲ መልእክት ያስተላልፉልናል። ሊቀመንበር ናቸው የእናት ፓርቲ። በእናት ፓርቲ በኩል ያለውን ምክረ ሀሳብ እና ሀሳብ ይነግሩናል ለዓለም ላሉ ሰልፈኞች ማለት። ስለዚህ ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ዘላቂ ሰላም እንዴት ይምጣ በሚለው ጉዳይ የእናት ፓርቲን ሀሳብ በሊቀመንበሩ በኩል እንከታተላለን። ዶክተር ሴፈ ስላሴ መቀጠል ይችላሉ ያለ ነው። እኛን ለማድረግ አጭር ንግግር የማደርኩት ድረስ ነው። የተከበራችሁ በሀገራችን ኢትዮጵያ ውስጥና በተለያዩ ዓለማችን ጥግ ሆናችሁ የማራግብሮ የታደማችሁ ኢትዮጵያ ወገኖችን የአክሮስ ሰላምታዊ በያላችሁበት ይረሳችሁ። በጥንታዊ ስልጣኔ የምትታወቅና ከሶስት ሺህ ዓመታት በላይ ስርዓተ መንግስት ዘርግታ የምታደረው ሀገራችን ኢትዮጵያ ጥንታዊ ስልጣኔና መንግስትነት ከሚታወቁ ጥቂት ዓለማችን ሀገራት ተርታ ብትሆንም ዛሬ ላይ የምትታወቀው በዚህ አኩሪ ጎን ነዋ ሳይሆን ለተከታታይ አስርት ዓመታት ባጎና ጽፍናት አሉታዊ ገጽታዋ ነው። ወቅትን እየጠበቀ በአገራችን የሚከተለው ድርቅ ዝናብ ጠብቆ የግብና ስራውን በሚያካሄደው ወገናችን ላይ በሚያሳርፈ አለንጋ፣ አገራችን ላይ በተደጋጋሚ ጊዜያት የተከሰቱ የረሃብ አደጋዎች አገራችን ኢትዮጵያ የረሃብ ተምሳሌ ተደርጋ በአለም እንድትታይ ምክንያት ሆኖ እንደነበር የቅርብ ጊዜ ትውስታችን ነው። የውጭ በተደጋጋሚ ጊዜ ሊያደርሱብን የሞከቱን ጥቃት ተከትሎ አገራችን በታሪኳ በተለያዩ ጊዜያት ጦርነት ውስጥ ገብታ ዋዮችን እንዳያመጣጣቸው ስትመልስ መልስ ትኖራለች። በሀገር ውስጥ ለኤርትራ መገንጠል በቀዳማዊ ኃይለሥላሴ ዘመን የተጀመረው የእርስ በእርስ ጦርነት ከደርግ ወደ ስልጣን መምጣት በኋላ በሕወሓት ኦነግ፣ ኦብነግ ወዘ ተቀጥሎ ዛሬ ድረስ የዘለቁት የእርስ በርስ ጦርነቶች በባለሙያዎች ጥናት አድርገው ወግኝታቸውን የሚገልጽ ሆኖ በእኛ እይታ ከአለማችን ለተከታታይ አስርት ዓመታት በእርስ በርስ ጦርነት ውስጥ በመሆን ረጅም ጦርነት እያካሄድን ያለን አገር ሊያደርግ እንደሚችል ጥርጥር የለኝም። የአስራ ዘጠኝ ስድስት አብዮትና የተከተለው ግራ ዘመን ፖለቲካ ዜጎችን ጨቋኝና ተጨቋኝ፣ በዝባዥና ተበዝባዥ፣ አዳሪና ተራማጅ፣ ነጭና ቀይ ወዘተ እያለ መከፋፈልና በሀገራችን የእኛና የነሱ ስርዓት በመፍጠር እንቁ የሀገራችን ጭንቅላቶችን እነሱዎችን ለአሰቃቂ ግድያና ለማያባራ እልቂት ዳርጓል። ይኸው በመደብና ፖለቲካ አመለካከት በእኛና እነሱ ከፋፍሎ ኢትዮጵያንን እርስ በርስ ያፋጀ አብዮት በ1983 ዓ ም ህልውናው ሲያበቃ ክፍፍሉ ከመደብ ወደ ጎሳ ተለውጦ ጨቋኝና ተጨቋኝ ጎሳ በመፍጠር በጨቋኝነት የተፈረጀው ማህበረሰብ አባላት ላይ በተለያዩ ቦታዎች አሰቃቂ ጥቂት መድረሱ የማይካድ መራራ ሀቅ። በመደብኛና እነሱ መከፋፈል የጀመረች ሀገራችን ኢትዮጵያ በብሔር ብሔረሰብኛና እነሱ ተከፋፈለች። ልጆቿን ጎራ ለይተው ተጠፋፉ፣ እየተጠፋፉም ይገኛሉ። አንዱ ሌላው ላይ ቀንበር የመጫን ስርዓትም ተዘረጋ። 2010 የተከሰተውን ህዝባዊ አመፅ ተከትሎ በኢህአዴግ ውስጥ የተከሰተው ለውጥ ወደ መቀሌ የተሰባሰበው ህወሀት ጥቅምት ሃያ አራት ቀን 2013 በመከላከያ ሰራዊት የሰሜን እዝ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የተቀሰቀሰው የሰሜን እርስ በርስ ጦርነት አንድ ሚሊዮን የሚጠጉ ዜጎቻችንን ህይወት ከቀጠፈ እና በመንግስት አሃዛዊ መረጃ አንድ ትሪሊዮን ተኩል የሚገመት የንብረት ውድመት ካስከተለ በኋላ ፕሪቶሪያ ላይ በተደረሰው የሰላም ስምምነት መቋጨቱን ሁላችንም የምናስታውሰው ነው። የሰላም ስምምነቱ ቢያንስ የትግራይ እናቶች፣ የአማራ እናቶች እና የአፋር እናቶች በልጆቻቸው ሞት ምክንያት የሚደርሳባቸውን ዋይታ አስቁሟል። የጠመንጃ ድምፅም ጸጥ እንዲል አድርጓል። የኦሮሞ ነፃነት ግንባር ከኤርትራ ወደ ኢትዮጵያ መግባት ተከትሎ የደረስንበት ስምምነት አልተከበረም በሚል ምክንያት ቀድሞውንም ወደ ሀገር ሲገባ ያልፈታውን ትጥ ይዞ ወደ ኦሮሚያ ገጠራማ አካባቢዎች የዘለቀው የኦሮሞ ነፃነት ሰራዊት ከፌዴራል መንግስቶች የጸጥታ ኃይሎች ጋር ላለፉት አምስት ዓመታት በላይ እያካሄደ ያለው ውጊያ የኦሮሚያ ክልል ነዋሪዎችን ደፋክቶ በሁለት አገዛዝ ስር እንዲወድቁ አድርጓል። ከሁለቱም ወገን በህዝቡ ላይ የሚደርሰው ግፍና ተቆቃ በክልሉ የሚኖሩ ህዝባችን ዕለት ዕለት የመከራ ጽዋ እንዲጎነጭ አድርገው ሲሆን ቀደም ሲል በተጠቀሰው የጨቋኝ ተጨቋኝ ትርክ ጨቋኝ ተብሎ በተፈረጀው ጎሳ አባላት በአማራ ማህበረሰብ ላይ ደግሞ በተለያዩ ጊዜያት የጅምላ እልቂት እንዲደርስ ሆኗል። ላለፉት ሶስት ተኩል አስርት ዓመታት በጨቋኝ ተጨቋኝ ትርቱ ጨቋኝ ተብሎ የተፈረጀውና በተለያዩ የሀገራችን ክፍል የሚኖረው አማርኛ ተናጋሪ ማህበረሰብ አልፎም አማራ ተብሎ በተከለ ክልል ውስጥ የሚኖረው ጭምር ስርዓታዊና ስልታዊ የሆነ ጥቃት ሲደርስበት ቆይቷል። በዚህም በማንነቱ ምክንያት ይፋዊ የጥቃት ሰለባ እንዲሆን ተደርጓል። በየቦታ የሚደርስበት ግድያና መፈናቀል ወደ ዋና ከተማው አዲስ አበባ እንዳይገባ በተለያዩ ምክንያቶች በሚደረጉ ክልከላዎችና መሳሰሉት የአማሮ ጎሳ ከፍተኛ የህልውና አደጋ እንደተጋለጠበት ያመኑ በ2015 የተደረገውን የክልል ልዩ ኃይል መፍረስ ተከትሎ ጠመንጃ በማንሳት በፋኖነት ተደራጅተው የህልውና ትግል ከጀመሩ ሁለተኛ ዓመት የተገባደደ ሲሆን፣ በዚሁ ጊዜ ቁጥሩ ቀላል የማይባል ዜጋ በተለያዩ ጊዜያት በድሮንና በከባድ መሳሪያ ተጨፍጭቷል። በተቃራኒ ወገኖ ከሚወጋው የመከላከያ ሰራዊት ቀላል የማይባል ሞቷል፣ ቆስሏለን። የክልሉ ማህበራዊ ኢኮኖሚ እንቅስቃሴ በእጅጉ እንዲገታ ሆኗል። ተማሪዎች ከትምህርት ገበታቸው ተፈናቅሏል። ህሙማን ተገቢውን የህክምና አገልግሎት የማያገኙበት ሁኔታ ተፈጥሯል። የዘረዘርኳቸውና ህዝባችን የሚያውቀው እነዚህ ችግሮች አገራችን ያለችበት ካለው መከራ ዋና ዋናዎቹ ሲሆኑ፣ የግጭቶች ብዛትና አይነት እንዲሁም እየደረሰ ያለው መከራ ከዚህ በእጅጉ የላቀ መሆኑን እያንዳንዱ ኢትዮጵያዊ የሰወረ አይደለም። በፕሪቶሪያ ድርድር ከተቋጨው የተመኘው ጦርነት ትምህርት መውሰድ ባለመቻል ዛሬም በተለያዩ አካባቢዎች በሚደረጉ ጦርነቶች ሀይልን ብቸኛ ችግራችን መፍቻ በማድረግ የድርድር አማራጭ እንዳይነሳ ተፈልጓል። በዚህ መልክ በኦሮሚያ ከአምስት ዓመታት የዘለቀ ዕድሜ ያስቆጠረው ውጊያ ዛሬም እንደቀጠለ ሲሆን፣ በአማራ ክልልም በተመሳሳይ መልኩ ሁለት ዓመት የዘለቀው ውጊያ ዕለትዕለት የዜጎቻችን ህይወት በመቅጠፍ ላይ ይገኛል። እዚህም እዚያም የሚደረጉ ውጊያዎችን፣ ጭፍጨፋዎችን ተከትሎ የሀገር ውስጥ ተፈናቃይ ቁጥር አገራችን በታሪኳ አይታው የማታውቀው ነው። ከዚህ ጎን ለጎን በመቶ ሺዎች የሚቆጠሩ ዜጎች በአዲስ አበባ ዙሪያ ከተመሰረተው የሸገር ከተማ በህይወት ዘመን ቁጠባ የሰሯቸው ቤቶች ፈርሰው እንዲሰደዱ ሆነዋል። በኮደር በመላ አገራችን ብዙዎች ከነበሩበት ተፈናቅሏል። ከህግ አግባብ ውጭ ንብረቶቻቸውን ሙሉ በሙሉ ወይም በከፊል አጥተዋል። በኢኮኖሚው ዘርፍ ሀገሪቷ በማታውቀው መልኩ ለተከታታይ ዓመታት የዘለቀው የዋጋ ግሽበት የብርድ የመግዛት ኃይልን በእጅጉ አዳክሟል። የዋጋ ግሽበቱ ምንም እንኳ ሁሉም ዜጋ ላይ ጫና የሚንጸባረቅ ቢሆንም በተለየ መልኩ ደሞዝ ተከፋይ የሆነ የማህበረሰብ ክፍል ላይ ጠንካራ በትሩን ሲያሳርፍ፣ የህዝባችን ሮሮም ሰሚያጣ ጩኸት ሆኗል። ሀገራችን ኢትዮጵያ አምስት ዓመታት የተጓዘችበት በእኛና ነሱ ተከፋፍለው የመጠፋፋት ፖለቲካ ዙሩ እየከረረ መጥቶ ዛሬ ላይ ከፍተኛውን ጥፋትና ቂት ያስተናገድንበት ደረጃ ላይ ድረስን ሲሆን በዚህ የመጠፋፋት ዙሪት ባለፉት አምስትና ስድስት ዓመታት በሀገራችን የታየው የመጠፋፊያ ዘዴ በታሪክ ከሚታወቀው ሁሉ የከፋው ዘዴ፣ የጥፋቱ መጠን ደግሞ ሀገራችን በታሪኳ ባካሄደቻቸው የእርስ በርስ ጦርነቶች እንዲሁም ከውጭ ባዎች ጋር ባደረገቻቸው ውጊያዎች ሁሉ ከጠፋው ድምር የሰው ህይወት በእጅጉ የላቀ እንደሚሆን በድፍረት መናገር ይቻላል። እናት ፓርቲ በትብብር አብሮ ከሚሰራቸው ፓርቲዎች ጋር በመሆን አገር ለገባችበት ሁለንተናዊ ቀውስ ብቸኛው መፍትሄና የመውጫ መንገድ ቅድመ ሁኔታ ያልጠቀመለጣለት ሁሉን ተፋላሚ ያሎች አካተተ ድርድር ብቻ መሆኑን፣ ለፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ እንዲበጅ እንደ ሀገር የገባንበት ጦርነት በሀይል ለመቋጨት የሚደረጉ ሙከራዎች ምናልባት ጊዜያዊ ድልን ሊያቀናጅ ካልቻለ በስተቀር ዘለቄታዊ መፍትሄ ሊያመጣ እንደማይችል በተደጋጋሚ ጊዜያት ድምፁን አሰምቷል፣ ዛሬም በማሰማት ላይ ይገኛል። ይህ የተከታታይ ዓመታት የሚጭሮ ድምፅ ሰሚ ጆሮ በማጣቱም አገራችን ዛሬ በአማራና በሚያ ክልል ውስጥ በሚደረጉ ውጊያዎች እለት እለት እጆቿን ደም እየገበረች የምትገኝ ሲሆን በትግራይ ሌላ የውጊያ ግንበር ለመክፈት ደግሞ ደፋ ቀናል ላይ እያለች ትገኛለች። ይህም የርስ በርስ ጦርነቱን አድማስ በማስፋት ሀገርን ወደ ለየለት ጥግ የሚገፋ መሆኑን ለመናገር የተለየ ምርምር አይሻም። የእርስ በእርሱ ጦርነት በቀጠለ ቁጥር ሰላማዊ ፖለቲካ ትግል ለመታገል በሕጋዊ መንገድ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲዎች በህዝብ እውነተኛ ምርጫ ምንም እንኳ በቀደሙ ጊዜ በሀገራችን የታየ ባይሆንም የመንግስት ስልጣን ለመያዝ የሚደረገውን ጉዞና የጣለውን ተስፋ ያደበዝዛል ብሎም ያመክናል። በሀገራችን አምስት ዓመታት እየተካሄደ ያለ በእኛና እነሱ የተከፋፈለና ዛሬ ላይ መጨረሻ ጥጉን የደረሰው መጠፋፋት በእኛና በእነርሱ መካከል ሳይሆን በእኛና በእኛ መካከል ብቻ መሆኑን አስረግጦ መናገር ዛሬ ላይ ተገቢ ይሆናል። የተፈረኘው እኛንን የፈረጅነውም እኛ ነን። የተገፋን እኛንን የገፋንም እኛ ነን። የተፈናቀልን እኛንን ያፈናቀልንም እኛ ነን። የሰደድን እኛንን ያሳደድንም እኛ ነን። የተገደልን እኛንን የገደልንም እኛ ነን። በዚህ እኛና እኛን በመግፋትና በማጥፋት ሂደት እነርሱ የሚባሉ እንደሌሉ በድጋሚ አስረግጬ መናገር እወዳለሁ። ያለነው እኛ ነን። እንደ ሀገር ትናንት ከነበርንበት ዛሬ በእጅ ግለሰባዊ፣ ቡድናዊና መንግስታዊ አለመኔነት ተላብሰን የምንተላለቅና የምንጨራደስ የዓለም መሳቂያ መሳለቂያ የሆነ ህዝብ ሆነን እንገኛለን። በዚህ የጥፋት ጎዳና አንድ ወንጀለኛ ሌላ ንጹ ሆኖ ጣት የምንቀሳሰርበት ሁኔታ ከቶም አይኖርም። አጥፊም ጠፊም እኛ እንደሆን ሁሉ ለጥፋቱም ተጠያቂዎች እንዳገር ሁላችንም መሆናችንን መግለጽ ተገቢ ይሆናል። በዚህ ሂደት አንዳንዶች በጥፋቱ በቀጥታ እጃችን ያለበት ሲሆን ሌሎቻችን ጥፋቱና ውድመቱን እያየን በአንዱ ሀገራችን ጥግ የሚገኘው ዜጋችን ላይ የሚደርሰው መከራና ግፍ በእኛ ላይ የደረሰ መከራና ግፍ አድርገን ባለመመክታችንና በዝምታችን የጥፋቱ ተባባሪዎች ሆነን እንገኛለን። ለዚህ የህግ ጠያቂነት ባኖርብን እንኳን የህሊና ፍርድ እያንዳንዳችን ጠብቀን የተጓዝንበትን የጥፋት ጎዳና ሳይዘገይ ዛሬ ላይ ቆም ብለን ልመረምር ይገባል። ይህን ለማድረግ ቸልተኝነትን ባበዛን መጠን የችግሩ አፈታት ይበልጥ እየተወሳሰበ የጠያቂነቱን ደረጃ እጅግ እየገሰፈ እንደሚሄድ ና ከተጠያቂነት ለመሸሽ የድርጊቱ ቀጥተኛ ተሳታፊ በሆኑት ወደ በለጠ ጥፋትና ወደ ከፋ እርምጃ መካሄዱ አይቀሬ ነው። ይህ የእርስ በርስ መጠፋፋት ጉዞ መቀልበሻ ብቸኛው መንገድ ለፖለቲካ ችግሮቻችን ለስጡን ህዝብ ፖለቲካ የመፍትሄ መሻትና ያለምንም ቅድመ ሁኔታ በሚደረግ ድርድር መሆኑን በተደጋጋሚ ጊዜ አስናነሳ የነበረውን ዛሬም ጮክ ብዬ ለመግለጽ እወዳለሁ። የመንግስት ስልጣን የጨበጡ አካል ራሱን ዝግጁ አድርጎ ሀገራችን ከከፋው ጥቂት እንዲታደግ እልቂት እንዲታደግ የጦርነት መንገዳችንን በቃ እንድንል በፓርቲ ስጥሬ ለማስተላለፍ ወዳለው ይህን ጥር የተቀብለን ችግሮቻችን በድርድር መፍታት ባልቻል መጠን አብሮን የዘለቀውና ዛሬ ላይ ከረው ለመበጠስ ጫፍ የደረሰው ችግር እንደ ሀገር ከፍጻሜ እንደሚያመጣን አሳሳቢ አይሻ። ወያኔዎች እኛ ነን፣ ሸኔዎች እኛ ነን፣ ፋናዎች እኛ ነን፣ መከላከያ እኛ ነን፣ የአድማ ብተና እኛ ነን፣ ሚሊሻ እኛ ነን። እኛ ደግሞ የአንዲት ኢትዮጵያ ልጆች ኢትዮጵያውያን ነን። ስርዓት ለማጽናት በጠመንጃ አፈሙዝ ከምነጋገር አገር ለማጽናት ዛሬ በጠረጴዛ ዙሪያ እንደራደር። ይህን በማድረግ ውድ አገራችን ከጥፋት እንታደጋለን። ይህን ባለማድረግ አገር እናፈርሳለን። አንድ የሚያደርገን ዳግማዊ ቴዎድሮስን ስንናፍቅ ነዘር እንኖራለን። የአገራችን የጦርነት ምዕራፍ ለአንዴና ለመጨረሻ ጊዜ እንዲዘጋ ሁሉም ለድርድር ዛሬ በሩን ክፍት ያደርግ። ድርድር በአስቸኳይ ይጀመር። የፖለቲካ እስረኞች በአስቸኳይ ይፈቱ። የማህበረሰብ አንቂዎችና ጋዜጠኞች በአስቸኳይ ይፈቱ። በማንነታቸው ብቻ በየመጓ ያለ ፍርድ ታስረው የሚገኙ ቀላል የማይባል ቁጥር ያላቸው ዜጎቻችን ይፈቱ። ይህን ስናደርግ ብቻ የምንወዳትና መተኪያ የሌላት ሀገራችን ኢትዮጵያን ከከፋው አደጋ መታደግ እንደምችል አስምሬበት ልናገር ወዳለሁ። ይህን በማድረግ እንደ ሀገር አሸናፊ ሆነ የምንወጣ ይሆናል። የዓለም አቀፉ ማህበረሰብ በዚህ ነገር ጫና በማድረግ እንዲሁም ለድርድር ምቹ ሁኔታ በመፍጠር ይራዳን ዘንድ ለዓለም አቀፉ ማህበረሰብ ጥሩ አስተላልፋለሁ። እግዚአብሔር ሀገራችን ኢትዮጵያን ህዝባን ይጠብቅ ስላዳመጣችሁኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ። ዶክተር ሰይፈስላሴ አያሌው የእናት ፓርቲ ሊቀመንበር መልእክታቸውን አቅርበዋል። በጊዜው ገደብ ውስጥ ነው መልእክታቸውን ያሻገሩት። በጣም እናመሰግናለን። ይህንን ታላቅ ትዕይንተ ህዝብ በመላ ዓለም ያላችሁ፣ በበርካታ መገናኛ ብዙሀን ዝግጅቱን እየታደማችሁ ያላችሁ ሰልፈኞች ስለተገኛችሁ በጣም እናመሰግናለን። ይህንን መልእክት እያስተላለፋችሁ ያላችሁና ከዚህም ኋላ የምታስተላልፉ ተናጋሪዎቻችንም ለሀገር ባላችሁ ተቆርቋሪነትና ወገንተኝነት ጦርነት እንዴት እንደሚቆም አገዛዝ እንዴት እንደሚያበቃና ዘላቂ ሰላም እንዴት እንደሚመጣ ያላችሁን ሀሳብና ምክረ ሀሳብ ለማቅረብ ስለተገኛችሁ ደግሜ እጅግ እጅግ አድርጌ አመሰግናችኋለሁ። ጦርነት ይቆም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን ነው። እንግዲህ ተናጋሪዎቻችን ይቀጥላሉ። ኢትዮጵያ ያሉትን ቅድሚያ እየሰጠን ስለሆነ ብቻ ነው። ሌሎች ተናጋሪዎቻችንም አሉ እዚሁ እኛው ጋር። በጣም እናመሰግናለን። እንግዲህ ቀጣዩ ተናጋሪ አቶ ግርማ በቀለ ናቸው። ከ አንድ ድምጽ ይሰማኛል። አቶ ግርማ በቀለ ከደቡብ ናቸው፣ የጂንካ ተወላጅ ናቸው፣ ጂንካን የተወለዱት። በኢትዮጵያ የፖለቲካ ትግል ውስጥ በጣም ረዥም ተመክሮና ተሳትፎ ያላቸው ናቸው። አንድ ድምጽ ይሰማኛል፣ የት እንደሆነ ብታጣሩልኝ የህብር ኢትዮጵያ ሊቀመንበር ናቸው። ፓርቲያቸው በተለይ ደቡብ ላይ በሰፊው ይንቀሳቀሳል። አንድ የተቃዋሚዎች ስብስብ ወይም ኮከስ አባልም ነው ፓርቲያቸውና። ስለዚህ አቶ ግርማ በቀለ እንግዲህ የዛሬውን አጀንዳ በተመለከተ ያሉትን ሀሳብና ምክረ ሀሳብ ያቅርቡ። የፓርቲውንም የእርስንም ይቀጥሉ። አመሰግናለው ቴዲ እኔ ስለገለጽቀው በመቀጠል ደቡብ ኦሞ ጂንካን ጠቅሰን የጂንካን ኮንስቲቴንሲ አስራ ስድስት ብሔር ብሔረሰቦች እና ህዝቦች መሆኑን እና በኬንያ እና ደቡብ ሱዳን አዋሳኝ ላይ የሚገኝ የሁለት ሀገሮች ድንበርተኛ መሆኑን ጠቅሼ የተጠቀሰው የፖለቲካ ተሞክሮዬ ከ1984 ስናፍ ኢሌክሽን እስከ ዛሬ ድረስ ኮከስ እስከተባለው ጊዜ ድረስ በህብረትና ጥምረት በትብብርና አንድነት በሚደረጉ መድረኮች ሁሉ የመገኘትና በእነዚህ መድረኮች የተደረጉ ጥረቶች አካል እንደነበርኩኝ ነው የሆነና እነዚህ ጥረቶች ሁሉ ምን ውጤት አስገኙ ቢባል አንዳንድ ጊዜ እንደ ድከም ያለው ገበሬ መንገድ ያርሳል እንደሚባለው ይሁን ወይስ በየጊዜው ተጨማሪ ለውጦችን ለውጡ አስተዋጽኦ እያደረገ ነው፣ ወደፊት የምናየው ይሆናል። እንግዲህ ይህንን ካልኩኝ በኋላ አሁንም በተዘጋጀው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ንግግር ለማቅረብ በመጋበዝ እኔ እንደ ለሚደረገው እንቅስቃሴና ለሚደረገው ትግልም አንዳች አስተዋጽኦ እንደሚያደርግ ስለማምን ይህ መታደል ነው እላለሁ። እንግዲህ የዚችን ሀገር ጉዳይ በአስር ደቂቃ ለማስረዳት ሞከር ከባድ ቢሆንም በዕለት ተዕለት ህይወታችን እየገጠምናቸው ያሉ ፈታኝ ሁኔታዎች ስለሆነ ለሚሰማው ኢትዮጵያዊ ሁሉ ለመረዳት ብዙም አያስቸግርም የሚል ግምት አለኝ። በዚህ ግምት መሰረት እንደሚከተለው አቀርባለሁ። ሆኖም ከሙከራዬ እና ጥርት ባሻገር የሚዘልቁ ጥያቄዎች አይኖሩም አለልምና፣ እነዚህ ጥያቄዎች ቢኖሩ በአድራሻ የተገኝተን ተጠያይቀን፣ መልስና ማብራሪያ እየተሰጠን እየተከራከርን እንድናዳብረው ከአክብሮት ጋር ዝግጁ መሆኔን እገልጻለሁ። በአጠቃላይ ሀገራችን ተጨባጭ ሁኔታ በጥቅል ስናስቀምጥ ብዙም ዝርዝርና ትንተና የሚጠይቅ አይመስለኝም። ዛሬ ላይ በአሁኑ ወቅት ሐኪሞቹን በኢትዮጵያ ውስጥ ትልቁን የተመረጠ የሚቀናበት ህይወት ይኖራሉ የሚባሉ ዶክተሮችን ጨምሮ ለየትኛው የህብረተሰብ ክፍል በኑሮ የሚገለጽ መሆኑን ሰሞነኛው የሐኪሞች ጥያቄ እውነታውን የሚያሳይ ስለሆነ ብዙ ትንታኔ የሚጠይቅ አይደለም። ስለዚህ ብዙ ሳንደክም መግቢያውን እናጠቃለው እና ቀጥታ ወደ ገደለው እናምራ። ገደለው እናምራ ልጆቼ አዲስ አበባዎቹ ልጆቼ ጋር ለመግባባት ያጠናሁት አራድኛ አገላለጽ ነው። እንግዲህ ጦርነት ለምን ይቁም? አንዱ ጦርነት ይቁም ብለናል። ለምን ይቁም ስንል የሀገራችን ዘመናዊ ፖለቲካ ከተጀመረበት ከስልሳዎቹ ጀምሮ ሴራ እና ሸብ መጠላለፍና መወነጃጀል አግላይ ጠቅላይ የፖለቲካ አስተዳደር የፖለቲካ እውቀትና ጥበብ ሆኖ የሚታይበት ዓለም በተለይም በሀገራችን ከጅምሩ እያስተሳሰብ ስር የሰደደ መሆኑ ፈተናችንን በእጅጉ አክብዶታል። ጦርነት ሁሉን ነገር የሰው ልጅ ህይወት የሚቀጥብ፣ ሀብት ንብረት የሚያወድም፣ ልማት የሚገታ፣ ኑሮና ህይወት የሚያቃውስ በጥቁል ጎጂን መሆኑ ለማናችንም ግልጽ ነው። በተለይ ደግሞ የእርስ በርስ የወንድማማቾች የጦርነት ሲሆን የሚያስከትለውን ጥፋትና ውድመት መገመት ከባድ አይሆንም። ከሁሉም ወገን የሚሞተው የአንድ ሀገር ዜጋ ነው። የሚጠፋውና የሚባከነው የሚወድመው፣ ከሁለቱም ወገን ለጦርነቱ የሚወጣው ወጪ ሁሉ የሀገር ሀብት ነው። ከሁለቱም ወገን መንግስትም ሆነ ተቃዋሚ የሚተኩሰው ጥይት የሚያወድመው ለዚህ የሚወጣው ለሀገር ልማት የሚውል ሀብት በጀት ነው። ይህ ሁሉን ስንመለከት እርስ በርስ ለመተላለቅ ይህን ያህል ወጪ ማውጣትና በእንዲህ ያለ ልክ መገኘታችንና እርስ በርስ መጠፋፋታችን በእጅጉ ያሳዝናል። መንግስት በራሱ ዜጋ ተቃዋሚ ወንድሙን የሚገል ወታደር ይቀጥራል። ድሮንን ጨምሮ ዘመናዊ መሳሪያ በራሱ በህዝብ ገንዘብ ይገዛል። በአገሪቱ በጀት ከፍተኛውን የሚበላው የአገሪቱ ከአገሪቱ በጀት ከፍተኛውን የሚበላው ወገን እርስ በእርሱ የሚጫረስበት በጀት ነው። በእጅጉ ያሳዝናል፣ ይዘገንናል። ታዲያ ይህንን አቁመን ይህንን ሁሉ ሀብትና ይህንን ሁሉ ያለ ስራ በጦር ሜዳ የሚባክን የወጣት ጉልበት ለልማት ብናውሎ የቱን ያህል ልንጠቀም ነው። እንግዲህ ዝርዝሩን በኑሯችን ላይ ያስከተለውን ጫና እናንተው አድማጮቻችን እና የዚህ ትዕይንት ተሳታፊዎች ግለጹት። ስለዚህ ጦርነት ወንድምና ወንድም እንዳይገዳደል፣ ሀብትና በጀት ለጥፋት ሁሉ የኑሮ ውድነት እንዳይኖር፣ የወጣት ትኩስ ይ አውዳሚ ተግባር በመዋሉ ምርት እንዳይስተጓጎል፣ ገበያው በድርቀት እንዳይሰቃይ በአራቱም አቅጣጫ የምናየው አሰቃቂ የእርስ በርስ እልኪት ያስከተለው ግጭቶችና ጦርነት በአስቸኳይ እንዲቆሙ ማንም ጤናማ አእምሮ ያለው ዜጋ ሊጮህ ይህ ጦርነት ይቁም ሲል ሊታገል የሚገባው ነው እንላለን። ሁለተኛው ግፋዊ አገዛዝ አለ ወይስ የሌለውን ነው ያብቃ የምንለውን ስንመለከት በሀገራችን የነፃ ተቋማት ግንባታ የቱ ጋር ነው? ከዚህ በፊት ይህ ስርዓት በሚመጣበት ጊዜ ከሰባት ዓመት በፊት የነፃ ተቋማት ግንባታን ለማረጋገጥ ተብሎ ከየቦታው በመንግስት ላይ አኮረፉ የሚባሉ በመንግስት ውስጥ የሚሰሩ የነበሩ እነ ብርቱካን ሚደቅሳ የፍትህ ሚኒስትሯን፣ የሰብአዊ መብት ኮሚሽነሩ ዶክተር ዳንኤል በቀለ የት ደረሱ? ለምን የዜጎች ሰብአዊና ዲሞክራሲያዊ መብት መከበርና መልካም አስተዳደር ዙሪያ ከዓለም አቀፍና ሀገር በቀል መንግስታዊ ያለሆኑ ድርጅቶች እና መገናኛ ብዙኃን መንግስታዊን የኢትዮጵያ ሰብአዊ መብቶች ኮሚሽንና እንባ ጠባቂ ጨምሮ እያደመጥን ያለነው የእውነት የሚያሰኛን ነው ወይ? የምንሰማቸው ሪፖርቶች ምን ይላሉ? የፍርድ ቤቶች ውሳኔ አሰጣጥ ላይ የሚሰማው ሮሮ፣ የቀበሌ አስተዳደር ካድሬ አመራሮች የሚፈጽሙት ግፍና በደል፣ ተጠያቂነት እጦትና ፖለቲካውን አትንኩት እንጂ ተብሎ የሚፈጸመው ሙስናና ሌብነት ወዘተ ለክሽፈታችን ከበቂ በላይ ማሳያ ናቸው። እነዚህ ባሉበት እንዴት ሀገራችን ልትቀጥል ትችላለች? የሚለውን ጥያቄ መመለስ በጣም ከባድ ስለሆነ ይህ አይነቱ አስተዳደር የከፋ አገዛዝ ስርዓት ይቁም እንላለን። ሰላም ይስፈነ ስንል ለምን ሁሉም ነገር የሚቻለውና የሚሆነው በሰላም ውስጥ መሆኑ ተዘንግቷል። የፖለቲካ ትግሉ ፉክክሩ፣ ምርጫው፣ ውይይትና ድርድሩ የሚኖረው ሀገርና ሰላም ሲኖር ነው። ስለዚህ አካታችና አሳታፊ ሀገራዊ ውይይት ሐቀኛ በሆነ መንገድ ሲደረግ ለዚህም ዝግጁ ስንሆን ይህም የማይታለፍ መሆኑን የጋራ ስምምነት ስንጨብጥ በተለመደው ሴራና ሸፍት በማጭበርበርና አፎ ጭልነት ደረግ ፕሮፓጋንዳ በጉልበትና ኃይል አገር ማስቀጠልም ሆነ አንድነት ማጥራት ሰላም መስፈን አይቻልም። ስለዚህ ከላይ ከጠቆምነው የዘመናዊ ፖለቲካ ጅማሯችን እስካለንበት በቀውስ ውስጥ በከፋ ጣር የምንሰቃየው ተቀራርቦ በሀቅ ከመነጋገር ቋጠሮ ከማይፈታ ዘላቂ ሀገራዊ አጀንዳ አዘጋጅተን ለፖለቲካ ማለትም ለስልጣን መያዝና ሀገር ማስተዳደር ፉክክር ወይም ትግል ልምድ ባለመኖሩ፣ መከፋፈል፣ የእርስ በእርስ የጎንዮሽ ፍትጊያ፣ አንዲት ሀገር ውስጥ አንድ ሀገር ወክለን ስንት ፓርቲዎች አንድ ብሔር ጠርተን ስንት ፓርቲዎች ተቋቁመናል። በሀገር ቤት ገዢው ፓርቲ በስልጣንና ጥቅማጥቅም ቢከፋፈልና ቢከፋፈል ለሰባም መቶም ሀያም ቢደርስ በውጭ ያለው ዲያስፖራስ በዚህ ያህል ቁጥር መገኘቱ ምን ቢሆን ነው ብለን እንድንጠይቅ ያስገድዳል። ስለዚህ ያለንበት ዘግናኝ የፖለቲካ መስከልከል፣ ኢኮኖሚያዊ ድቀትና ድርቀት፣ ኑሮ ውድነትና የብር ግሽበት እና ማህበራዊ ቀውስ ስርዓትነት፣ መተሳሰብና መከባበር ማህበራዊ እሴቶች ክሽፈት፣ ዲፕሎማሲያዊ ውድቀት በአራቱም በአዘን ከሁሉም ጎረቤቶች ሀገራት ጋር ያለው በጣም አሳሳቢ ሁኔታ እንዲሁም ተገደውና ተገፍተው ለትጥቅ ትግል የተዳረጉ ወገኖች ጋር የሚደረግ የእርቅና ድርድር ሁሉ የዚሁ ተሞክራችን ውጤት ስለሆኑ እነዚህን ባላቃለልንበትና በመላው አገሪቱ ዘላቂ ሰላም ባላሰፈንበት ወደ እድገትና ልማት ወደ ዘላቂ ሰላም ወደ አገር አንድነትና መተሳሰብ ልንዘልቅ ስለማንችል አሁንም የሰላም ጉዳይ ለዚች ሀገር ወሳኝ ነው። እሺ አቶ ገማ ጥቂት ተከንዶች ነው የቀሩት። እሺ እንግዲህ በመጨረሻ ምለው ምን ይደረግ የሚለውን ነው። ምን ይደረግ በሚለው ላይ በዚች ሀገር ውስጥ ከገባንበት ሁለንተናዊ ምስቅልቅል የሚያወጣን ስርዓት ለመዘርጋት በብሔራዊ መግባባትና በእርቀ ሰላም የሽግግር ሂደት ለመጀመር የሚያስችል የትግል ቅንጅት ከጦርነት አዙሪት በመውጣት ለአካፊ አካታች ሽግር ሂደት ጅማረው ዝግጅት ማድረግ ይኖርብናል። ለዚህም የኢትዮጵያ አምላክ ይረዳን ዘንድ በጸሎት ሄደው። አመሰግናለሁ።